ዳባ የሚባል ስም ታቃ ጫልቱ ማነች? አረጋሽ ማነች? አውሌ አንድ አለባት ታቃለ ወደ ሌላ በረከት ያስገባል፣ ወደ ሌላ በረከት ያስገባል። አሜን ብዬ በቃ እኔ ይሄ ራሱ በረከቴ ነው እያልኩ ገባ ነው። ትራሊኔ ኦንላይን ነበረ ቤት የምሰራው ቤት ሆኜ ከቤት አልወጣም። በቃ ስራው ብዙ አንዴ ይጠፋል አንዴ ይመጣል፣ ስራው አንዴ ይጠፋል። ኦንላይኑ አስቸጋሪ ነው እና በቃ ሁሌ እሳቀቃለሁ፣ ምንድን ነው ነገር ምና ከዛ እግዚአብሔር እንደተናገረው በቃ በአንዴ ላይፍ ቼንጅ ሆነ በቃ ይሄ በስራው የሆነ ሰው ተዋወኩኝና ስራ ምናምን እንደዚህ እንደዚህ አይነት ነገር ብሎ ከውጭ የሚመጡ ሰዎች ነበሩና ማዕድን ይፈልጋሉ። ደውዬ ስነግረው ማይክ አለ እንደ ምናምን ስለው አዋ አለ እኔ ስራ አጥቼ አንተ ስለ ስራ ተጀነቃ የስራ ብር ተከፍቶልሃል አለ። በሁለተኛ ቀን ሶስተኛ ቀን ተጠራው ስራ ቦታ ሰው ሶስት አራት ቀን ያድር የለም፣ በማግስቱ ስራ አንተ ትጀምራለህ። ልየ ስራ አጣ ሶስት ወር ተቀምጣ ነበረ በሚሴ ጻፍኩልህ ና ልክ በአንተ በላኩ በሁለተኛው ቀን ስራ ገባኝ። ስሜ ኤርሚያስ እባላለሁ። የመጣሁት ደግሞ ከአያት ነው። እዚህ ቸርች ለመጀመሪያ ጊዜ የመጣሁት የዛሬ ሶስት ወር አካባቢ በአንድ ጓደኛ ምክንያት ነበረ እና የዛኔ ከግቢ ወጥቼ ምናምን ኦንላይን ላይ አንዳንድ ትናንሽ ስራ ነበረ የምሰራው ከዛ እሱ ኢንቫይት አድርጎኝ መጣው። እዚህ እንመጣለን ጸልይ አለው። በቃ ነቢይ ላይ ያለ የእግዚአብሔር መንፈስን በጣም ስለማረከኝ በቃ በየሳምንቱ እመጣለሁ። ቃል ይወጣል፣ በቃ እኔ ነፍስ አይቀርልኝም። አምልኮ በቃ ጌታ ይባርከው። ይሄን ወንድሞችን ደሞ እነዚህም ከዛ በቃ እንደዚህ ያልኩኝ ልክ መጨረሻ ሰዓት ላይ ምናምን ሲጸልይ ጌታ ወደ ሌላ በረከት ያስገባል፣ ወደ ሌላ በረከት ያስገባል እያሉ ይነግሩኝ ነበር። አሜን ብዬ በቃኔ ይሄ ራሱ በረከቴ ነው እያልኩ ገባ ነበር። ከዛ እንደ ድንገት የሆነ ሰው ተዋወኩኝና ከሆነ ሰው ጋራ ስራ ምናምን እንደዚህ እንደዚህ አይነት ነገር ብሎ ከውጪ የሚመጡ ሰዎች ነበሩና ማዕድን ይፈልጋሉ እና ማይካ የሚባል ማዕድን ይፈልጋሉ ካንተ ጋራ እኔ ደግሞ ማቀው ጓደኛዬ በፊት ማዕድን የሚሰራ ነበረ በቃ ነገሮቹ ተመታቶበት ምናምን ትቶ ነበር። አብረን የምንጸልይ ጓደኛ ደውዬ ስነግረው ማይካ አለ እንዴ ምናምን ስለው አዎ አለኝ አለ። ከዛ አለ ኮ እንደዚህ አይነት ሰው ምናምን ስል በቃ እንደውም አብረን እንስራ ኤርሜ ይህን እድል ብቻ ምናምን ብሎ ነገረኝ። ከዛ ለፈረንጆቹ ተነገረ ምናምን ማይካውን እንደሚወስዱት ኤቭሪ ነገር ተነገረ። እግዚአብሔር ያንን ነገር በቃ ትልቅ በር ነበረ። ከልጁ ጋራም ተገናኙ ማይካውም ታየ። በቶም በየወሩ ለአምስት ዓመት እንደሚጫን ተነገረ። እኔም አብሬው ደግሞ በፐርሰንት እንዲሰራ ተነገረ። እግዚአብሔር ያንን እያደረገ ሌላ ደግሞ እኔ የአሜሪካን ኢምባሲ ቫሊዩ ኢኒሽቲቭ የሚባል ሜምበርስ ነበርኩ። ከዛ እዛ ስብሰባ ይኖራል በየጊዜው ስብሰባ ስብሰባ ይጠሩናል። ና የሆነ ቀን ስኮላር ሰጡ። የኢምፖርትና ኤክስፖርት ትምህርት ማለት ነው። ይሄ ጉዳይ ከመምጣቱ አካባቢው ላይ ነው እና ስኮላር ሰጡና ለአስር ሰው ብቻ ነው ያውን ብሎ ይሄ የሚያስፈልጋቸውትን ነገር ሲናገሩ አሁን የኤክስፖርት የስድስት ወር አክቲቭ የሆነ ላይሰንስ ያለው ምና ብዙ ነገር ነው ያለው፣ ወደ ስድስት ነገር ነው የሚጠይቀው። እኔን አይመለከተኝም። ያጉድ በቃ ይሄ ማይካኮ ኤክስፖርት ሊደረግ ነው። ስለዚህ የትምህርት ያስፈልገኛል ብዬ ጸለይኩኝ። ከዛ ሮብ ነበረ ያለንና የስብሰባው አሜሪካን ኤምባሲ ጠይቃቸዋለሁ ብዬ መጣሁ። መጀመሪያ ግን እዚህ ጸልዬ መሄድ አለብኝ ብዬ በቃ እየጸለይኩኝ መሄድ አልቻልኩም። በቃ መንፈሱ ከዚህ ወጥቼ እዛ መሄድ ራሱ በቃ ይቅርብኝ ይሄ ነገር እስኮላሩ የሚቅርብኝ እኔ እዚሁ ጨርሼ መውጣት አለብኝ እና ይቅር ብዬ ያን ቀን አለፈ። በቃ ስብሰባ ተቀመጡ። ማታ ልክ ሊንክዲን ቼክ ሳደርግ ምናምን ስብሰባው ተቀምጠዋል፣ ተወስነዋል ኦሬዲ ለአስር ሰው ተሰጠ ምናምን ተባለ። ከዛ ጸለይኩ። ይሄ ነገር ማይ ሊያልፈኝ አይገባም ማይ ሰርቲፊኬት ግዴታ ያስፈልገኛል ምናምን አልኩት። ማን ጋር ልደውል ምናምን ግዴታ ማግኘት አለብኝ ብዬ ደወልኩ። ከዛ እንደዚህ እንደዚህ እንደዚህ ስል አረ ተከናውኗል አለው ያሉት ማለት ነው። አረ ትማር አለ ግዴታ ነው ምናምን አለ። ከዛ አሜን አልኩኝና ዋናው ይሄ የሚያስተባብረው ልጅ አለ። እንዴት ነ ሰላም አቤኒ ምናምን ስለው እግዚአብሔር ይመስገን ምናምን ብለው በስፕሪቹዋል ሰው አወራኝ። እግዚአብሔር ይመስገን እኔ ደህና ነኝ። ምናም እናልኩት እንደዚህ እንደዚህ ማይክ አጀምር ነበረና ላይሰንሱ ደግሞ አክቲቭ አልሆነም። ስለዚህ እንደዚህ እንደዚህ ብዬ የሆነ የሆነ ነገር ትንሽ ብቻ የተናገርኩት የተናገርኩ ትፈልገዋለ ማለት ነው። ትምህርቱን አብቅቷል እኮ ኦሬዲ ለአስር ሰው በርጭማው ተይዘዋል። ሰኞ ነው የሚጀምሩት። እኳል አረ በቃ እንደምንም አርገ ምናም ዝም ብዬ ልምጣምና አይቻልም ታቄለ ምናምን። የእኛ ጉዳይ እኮ አስር ከተባለ አስር ብቻ ነው አለ አረ እግዚአብሔር ያለው ማ ይሆናል። የእናንተ ጉዳይ ቢሆንም ያፈርሳል በውስጤ። አረ ግዴታ ነው ምናምን አልኩት። ቆይ ልደውልልላለሁ አንድ ድል ውስጥ ዛሬ ማታ እያንዳንዳቸውን የሚማሩትን እየደወልን እንጠይቃለን። እነሱ አንድ ሰው የሆነ ነገር ካመቻቸው ለቀን ሶስት ቀን አይመቸኝም ካለ እናስወጣና አንተን እናስገባለን አለ። በቃ ማታ ጸለይኩበት ከዛ ጠዋት ደወለልኝና ኤርሚ አንዷ ኮ ውጭ ሄደች፣ ከውስጥ ምናምን ነገር የሆነ ነገር ቡና ኤክስፖርት ታደርጋለች ና ውጭ ሄደች። በቃ አስር ሰዓት ተዘጋጅ ቃ ጌታን አመሰገንኩ። ሄጄ ተማርኩኝ ጨረስኩኝ። ከዛ በኋላ ይሄው ሰርቲፊኬቱን ይዤ መጥቻለ። ሙሉ ለሙሉ ተምሬ ማለት ከዛ ስራው ደግሞ በቃ ሊትራሊ እኔ ኦንላይን ነበረ ቤት የምሰራው ቤቶኜ፣ ከቤት አልወጣም። በቃ እንደዚሁ ቤቶኜ ነው የምሰራቸው። እና ስራው ብዙ አንዴ ይጠፋል ኦንላይኑ ላይ አለው ማለት ነው። አንዴ ይመጣል ስራው፣ አንዴ ይጠፋል። ኦንላይኑ አስቸጋሪ ነውና የቤት ኪራይ ከፍላለሁ እኔ የቤተሰቦቼ እዚህ አይደሉም፣ ክፍለ ሀገር ናቸው። በቃ ሁሌ ሳቀቃለው ምንድነው ይሄ ነገር ምናምን። ኦንላይኑ አንዳንዴ ብቻ በቃ ስራ የለም ጭራሽ። ከዛ እግዚአብሔር እንደተናገረው በቃ በአንዴ ላይፍ ቼንጅ ሆነ። በቃ ይሄ በስራው በቃ በሰው ምናምን ከቤት አወጡኝ በመኪና ምናምን በቃ ፌሪቲ ምናምን ተደርጎት የሄዳ ራሴ ምናምን የሆነ ነገር አለ እላለሁ። ከዛ በኋላ እግዚአብሔር በዛ መንገድ እየረዳኝ ሌላም ስራ ተጨምሮ መታ ወርቅ ምናምን እንፈልጋለን አሉ። እኔ ምን አደረግኩኝ? የእኔ ስተት ነው እዚሁ እንስሳ መግባት ስላለብኝ ጌታ ነገሩ ቸርች ምናምን ተውኩኝና እና በስራውን በራሴ ማድረግ ጀመርኩኝ ያ እና በራሴ በቃ ደዋውላለሁ ላለው ኔትወርኮች ምናምን፣ በቃ ቸርች እየራኩ መጣው ጸልያለሁ፣ ላለው ግን ቤት እዚህ ነው፣ ግን እኔ መምጣት የነበረብኝ እና ነገሩ ላይ ልክ ስራው ላይ ሞር ፎከስ አደረግ፣ ነገሮች ትንሽ ስትራግል እያገጠሙ ይመጡ አሃ፣ ይሄ ነገር ብዬ በቃ ወደዚህ መጣው። ዛሬ እሱም ይፈታል። ጌታ ደግሞ የዚህ ቤት በረከት እንደሚያደርገኝ ደግሞ እኔ አምናለሁ። ይሄ እርግማን ይሰበራል። ከዛ ፕሮፌት፣ ይሄ ከዘር ማንዘር እየመጣ ነገርን ሊያጨነጋግፍ የሚፈልግ ነገር አለ፣ እሱ ይመታል ብሎኛል። እሱ ዛሬ አንተ፣ ቆይ የመጀመሪያ ቀን ስትመጣ እዛች አካባቢ ነበር። አው በጌታ በኢየሱስ ስም በሉት። ባረክንህ፣ ዘመን የበረከት ይሆን ለቤተ ክርስቲያን በረከት አደረግን፣ ለትውልድ በረከት አደረግን። እየተባረክ ተባረክ በሉት አሜን። አሁን አንተ ገና በእድሜ ልጅ ነክ ብዙ መሮጥ ብዙ ማየት መስማት የሆነ የሆነ ቦታ መድረስ እንደ ሰው ሊያምርክ ይችላል። ግዴለህም። ልጅነትን ለጌታ ስጠው ልጅነትን ለጌታ ስጠው። የዚያን ጊዜ እግዚአብሔር ሕዝብ ያስገዛልሀል ከተማ ያስገዛልሀል። ብዛ ላይ አንተ የወጣህበት ፋሚሊ ራሱ ከባድ ነው። ዳባ የሚባል ስታቀ ምን ነው? እሺ ጫልቱ ማነች? አረጋሽ ማነች? አሁ የምስራች የምትባል ሴት ታውቃለህ? Yes አውቃታለሁ ጓደኛዬ ነኝ። በጌታዬ በኢየሱስ ስም ደጆች በሮች ሁሉ ከዚህ በኋላ ይከፈቱልህ። አሜን። እግዚአብሔር አምላክ በናዝሬቱ ጌታ በኢየሱስ ስም ይባርክ። አሜን። እየተባረክ ለበረከት ሆን። አሜን። እኔ የከ የካባ ዶን የመጣው ሲሚያባ ተረጋሳ ይባላል፣ የሆነ ልጅ ነገር እግዚአብሔር ልጅን ከእስር ቤት ፈቶ ነቢይ ይነጸለየ ልጅ ምንም ነገር አይሆንም። ልጅ በሰላም ተፈቶ ይመጣል አልከኝ። ልጅ በሰላም ተፈቶ ቤቴ ገባ። አመስግኑልኝ ጌታ። ሁለተኛ ምስክሬ ደግሞ ባለቤቴ ታማ ፊቷ እንዲህ ዞሮ እግዚአብሔር ምሮልኝ እግሯ ላይ ታማ ነበረ። እግሯ ተፈውሶ እግዚአብሔር እግዚአብሔርንም አመስግኑልኝ። ሰላም ሆናልኛለች። ሶስተኛ ምስክር ደግሞ እኔ ስራ አጥቼ ጌታ፣ እዚህ አንተ ፍለፊት መጥቼ፣ አንተ ስለ ስራ ትጨነቃለህ፣ ስራ የስራ ብር ተከፍቶልሃል አልክ። ከዛ በሁለተኛ ቀን ነው በሶስተኛ ቀን ተጠራው ስራ ቦታ የሆነ ትልቅ ድርጅት ስራ ተወዳድሬ አለፍኩ። ሰው ሶስት አራት ቀን ያድር የለም እ በማግስቱ ስራን ትጀምራለህ አሉ። ይሄ ደሞዝ ይገባሃል ወይስ ያንሳሃል አሉ። እኔ ያሰብኩት ሳይሆን ጌታ ያለው ተቀጥረሃል አሉ። ኢየሱስ ጌታ፣ ሀሌሉያ ዋው! እግዚአብሔር ይባረክ ስሙ፣ ይባረክ ዘላለም። ሌላው እዚህ ጋር ደግሞ ቆመ በ በስልሳ ቀን ውስጥ አልከኝ እግዚአብሔር የሚያደርግል ነገር አለ ጠብቅ አልከኝ። ምንድን ነው የምጠብቀው? ስልሳ ቀን ውስጥ ምንድን ነው? አንድ ወንድሜ ያለ አብሮኝ መጥቷል። ጌታ ያለን ረሳው እንዲ ያላባት አለ እና ቦታ ከዚህ በፊት ተመዝገቡ ብሎ ተነግሮን ተመዘገቡ። ከዛ ተመዝግበን ያ ስልሳ ቀን ያልከው ወንትን ስማችን ተመዝግቦ ይኸው ቦታ ልዝ ሰጠን። ተዘጋጅቷል ልላሃለሁ። ልዬ ስራ አታ ሶስት ወር ተቀምጣ ነበረ በሚሴጅ ጻፍኩልህና ልክ በአንተ በላኩት በሁለተኛው ቀን ስራ ገባች። ልጅም ተቀጠረች። አጠፍችሁ ለጌታ አገበር እና ጌታ ይና አርገኛ ጌታን አመስግንልኝ አመሰግናት ዘለም ዘላለም ይባረክ። ተባረክልኝ ጌታ ይባርክህ።